ዳን ይህ ኩርንችት ፀጌ ዚህ ሁሉ ደረጃ የደረሰችው በሱ ተንኮል ነው። ፈጣሪ ማለት ነው። ከእንደዚህ ያለ ወንድ ሴቶች ይሰውራችሁ። ስትታረቀው የሚርቃት ሲርቃ ስትርቀው የሚቀር ምን አይነት ሰውዬ ነው? ምን አይነት ሰይጣን ነው? በህይወቷ በድሜዋ በሴትነቷ ተጫወተባት። ዳኒ የሚባል ማለት ነው። ሰላም ጤና ይስጥልኝ። ውድ የተከበራችሁ የማስቴ ይቱ ተከታዮች እንዴት ናችሁን? ያለው እግዚአብሔር ይመስገን። ዛሬ እንግዲህ የመጣሁት ስለ ዳኔና ጽጌ ነው። ምክንያቱም እኔ ብዙ ጊዜ እናገራለሁ ጽጌ ተይ፣ ይሄ ልጅ መቼም በቃል አለበት። አንቺ አላወቅሽም እንጂ ሰውም አላወቀም እንጂ በህይወትሽ፣ በእድሜሽ፣ በሴትነትሽ፣ በሁሉ ነገርሽ እየ እየጨረሰች ነው እየተበቀለች ነው የሆነ ያደረግሽ ነገር አለ ወይም የሆነ ነገር በቀል በቀል አለበት እንጂ ፍቅር አይደለም ብያለሁ እስኪ አስቡ አስራ ሁለት እንግዲህ አስራ አስራ አንድ አመታችን ነው ካለ የዛሬ ሁለት አመት ነው እንግዲህ ኢንተርቪው ላይ የሆነ ሚዲያ ሚዲያ ላይ ቀርቦ የነበረው ማለት ነው አሁን እንግዲህ አስራ ሶስት አመታቸው አስራ አራት አመታቸው አስቡ እንግዲህ በዘታ ገና ትንሽ ሆኖ፣ በ16 አመታቸው በ17 አመታቸው እንደዛ ነው የሚሆነው። አሁን ግን በጣም አድገዋል ማለት ነው። ስለዚህ ለምንድን ነው የእሷን ህይወትን በህይወቷ አንተ የምትጫወተው? በሴት ልጅ ህይወት እንደዚህ ለምንድን ነው የምትጫወተው? ያ መሃል እንዴ እንደ ምንድን ነው ቤተሰቦቿ እናንተ አትቆጧትም እንዴ? ባለፈው እኮ ሲስተር ሲስተር ሽኮ ተናግዳለኝ አንቺ በቃ ምንድን ነው አላማሽ? የምትቀርቢ ከሆነ ኦኬ በቃ ቅራቢና ተናገር ያለው ነገር። የምትወጁ ከሆነ የማትወጁ ከሆነ ከህይወቱ ውጭ በቃ ከሱ ቤት አንድ ቤት ተቀራች የምትኖረው ምንድን ነው ጊዜ ዝንዝቡን ጊዜ ችልንጭ ጭቅጭቅ። ቤተሰቦች ራሱ ቤተሰቦቻችን ራሱ በፊት ተስፋ ነበረን። ነገር ግን አሁን የሚያደርገው ነገር ከሴቱ ቄት ካየ እዛ ጋር ሂዶ መለጠፍ ቄት ካየ እዛ ጋር ሂዶ መለጠፍ በቃ ምንም ቁም ነገር የለው። የሆነ ነገር ስትለው በቃ ቀልድ የሆነ ነገር በህይወት ላይ ይካለዳል እንዴ ብላ እህቷ ራሱ እንድን ብላ ነበር ታቋታት ነበረ። ከዛ በኋላ እሱ እስኪ እውነት ምን ይበቃልሻለ እስኪ እውነትም ተወጅኛለሽ አትወጅኝም? እስኪያውቄ የሆነ ነገር የ ደግሞ ማሰየ እስኪ ልጥራሽ እውነትስ ተወጅኛለሽ አትወጅኝም? ብሎ አስደውሎ ናይተሎ በጣም ታሟል ስትባል እንግዲህ መኪና መኪና እስከ እስከ እንትን እስከ ሚላ ድረስ እየሮጠች ነበር። ስትሄድ የነበረው ማለት ነው እንግዲህ አስቡ አስቡ፣ እስከዚህን ድረስ ነው የምትወደው እሷ። እንዴ አንተ ግን ምንድነው አላም? ከዛ በኋላ እሺ፣ በቃ ወደርሽ። እሺ አንቺም ጥፋት አለብሽ። ከዛ ትናንትና በቃ ደማታ ኬክስ ያመጣልሽ እንብያልሽ፣ ምንድነው አላማሽ አንቺስ? የሴት ልጅ እድሜ እኮ ቁጭ ብሎ አይጠብቅም እኮ። ሁሉም ነገር እኮ በጊዜው ካልሆነ ሁሉም ነገር እንትን ይላል። ለምንድን ነው አንቺ ጊዜሽን የምትሆኝ የምትሆን የሚሆንሽ ከሆነ ያለውን ነገር ላክን እኔ ምንም ነገር ውስጥ ይቅርብሽ ነው ማለት ኮመታተሮች ከማቶ 95% ይቅርብሽ። ይሄ አይሆንሽ፣ ምክንያቱም ህይወትሽን ነው እንትን የሚለው ዳን ቁም ነገር የለውም። ሌላ የሚወድሽን ሌላ እንትን የሚልሽን እንትን በእኛ ያሉ ማለት ነው። አስቡ እንግዲህ፣ በጣም ነው እንትን የሚለው በጣም ነው የሚከብደው ማለት ነው። በጣም በሷ ህይወት በሷ እንትን በጣም ይጫወታል። ነውር አይደል እንዴ? እንደዚህ ነውር እኮ ነው። እንዴት እንደዚህ ታደርጋ? እንዴት እንደዚህ ይደረጋል? አረ ያሳፍራል እውነት። አረ ተው እንጂ! እንዴት እንደዚህ ታደርጋላችሁ እንዴ? ምኑናችሁ ነው አንቺ በቃ መሆንሽ ከሆነ መሆንሽን እንትን በይ። አለበለዚያ ነገ የሰስትሻል። የሚሰስትሽን የሚሰስትሽን ነገር እንትን አትበይ፣ የሚሰስትሽን ነገር አታድርጊ። ነገ ይሰስትሻል። እድሜሽ ይሄደ ነው። ስለዚህ ብትወጁም ባትወጁም ከእሱ መቁረጥ አለብሽ። ቁራጭ እሱ አይሆነሽም። እሱ በጭራሽ አይሆነሽም፣ አይሆነሽም። አንተስ ይሆን ማለት በሱ አድሜ የምትጫወተው ዳንስ ምንድነው? ዓላማህ ምንድን ነው? አንተስ በሱ አድሜ ሁል ጊዜ የምትጫወተው ሁል ጊዜ እንትን የምትለው እኮ ነው እኮ ነው ነውር እኮ ነው። እንዴት እንዴት አደርጋለህ? ነውር ነው። እንደዚህ አይደረግም። እውነት፣ ኧረ እንደዚህ እንደዚህ እንደዚህ በፍጹም አይደረግም። በፍጹም እንደዚህ ማድረግ በጣም እንትን ይላል። በጣም ያሳፍራል። በጣም እንደዚህ ማድረግ የለብህም። እውነት ሁልጊዜ በእሷ ሕይወት መጫወት፣ ሁልጊዜ በእሷ እንትን መጫወት፣ ሁልጊዜ በእሷ አረ፣ ጽጌ አንቺስ ቢሆን እንዴት አንቺስ ቢሆን እንዴት እንትንት ያለሽ ህይወትሽን ከማይሆንሽ ሰው ጋር ለምን ታሳልፊያለሽ? አንቺስ ህይወት ይሄ ሰውዬ አይሆነሽም፣ የህይወት አጋርሽ አይሆነሽም። ምክንያቱም በእድሜሽ ነው በእድሜሽ ነው እሱ እየተጫወተ ያለው፣ በእድሜሽ እየተጫወተ እየቀለደብሽ ነው ያለው። ስለዚህ አንቺ በእድሜሽ ከሚጫወት ወንድ ጋር ምን ታደርጊያለሽ? ነገ የሆነ ነገር ብትወኝ መጥቶ እንትን ይልሻል? እንዲ አይለሽም እሱ በጭራሽ። እኔ እርግጠኛ ነኝ ከአንቺ የሆነ ነገር አለው። ምክንያቱም ስትርቂው ይቀርብሻል፣ ስትቀርቢው ደግሞ ይርቅሻል። ይሄ ምን ማለት ነው? ማለቴ ምን ማለት ነው? እስኪ እናንተ ማለቴ እኮ መታተሮች ሲተናገሩ ይሄ ነውር አይደለም። በሴት ልጅ እድሜ መጫወት በሴት ልጅ እንትን መጫወት ይሄ ነውር አይደለም። ነውር እኮ ነው። እንደዚህ አይደረግም በፍጹም። ነውር ነው። አይደረግም እንደዚህ እሱ ግን በቃ በሷ ህይወት በጣም ይጫወትባታል። በጣም ከምላችሁ በላይ በጣም ነው የሚጫወትባት። እሷም ደግሞ ስለምትወደው በቃ ነገ የፍቅር ጥያቄ ያቀርብልኛል፣ ነገ የሆነ ነገር ያደርግልኛል። ሀቢብት እሱ አይወድሽም። የወድሽ ኑሮ እንደዚህ በህይወትሽ አይጫወትም ነበር። የሚወድ ወንድ እንደዚህ አይደለም። የሚወድሽ ወንድ እንደዚህ አያደርግም። አለበት እንትን ይላል። እየየችሽ ነው አይደለ እንደሚወዱማ የሚዋደዱማ በቃ ቶሎ እንትን ይላሉ። በቃ ህይወታቸውን ጊዜያቸውን በአግባቡ እንትን ይላሉ፣ በአግባቡ ይጠቀማሉ። አንቺንስ አንቺ ግን የሆነ ለጊዜ እንትን መበያ እንትን መጫወቻ ነው እያደረገሻለሁ እንጂ አንቺ በፍጹም አይወድሽም። ይወደኛል ብለሽ እንትን እንዳትይ እንዳታስቢ፣ ዳኔ አንቺ ነው አይወድሽም፣ ግን በቃ አንቺ ላይ መጫወቻ አንቺን መጫወቻ ማድረግ ግን በጣም ደስ ይለዋል። ያንቺን ጊዜ ያንቺን እድሜ መጨረስ በጣም ደስ ይለዋል። እኔ በጣም በዚህ እናደድበት አለሁኝ። ቁም የሴት ልጅ እድሜ እንደዚህ ለምንድን ነው ይህን ያልመቀል የሚቀልድበት እንዴ? አንድ ቁም ነገር እንኳን ሰርቶ እንትን አይልም እንዴ? ካልፈለገ ደግሞ አልፈልግሽም ማለት ነው። በሴት ልጅ እድሜ እንደዚህ መቀለል፣ እንደዚህ መጫወት ይህ ምን የሚሉት ነው? ምን የሚሉት ነው እስቲ እናንተም ተናገሩ ኮመንታተሮች እስኪ ተናገሩ እና እስቲ ጻፉ ምንም ይሉት ነው ይሄ ሚዛናዊ ነው ይሄ ትክክል ነው ትክክል ነው ብላችሁ ታስባላችሁ እናንተም ሴት እንደመሆናችሁ መጠን አይደረግም እንደዚህ በፍጹም አይደረግም እሱ ግን እያደረገው ነው በህይወቷ እየተጫወተባት ነው በጣም ነው የተጫወተባት ያለው። እሷም አልተረዳችውም። ነገ ተስፋ እየሰጠ ነገ ምናልባት የሆነ ነገር ይለኛል፣ ነገ የሆነ ነገር ይለኛል እያለች ተስፋ እየሰጣችው ነበር። አሁን እሱ እንደዛ አይደለም። እሱ በጭራሽ ለእሷ ፍቅር የለውም። በፍጹም ለእሷ ፍቅር የለውም እሱ። ግልጹን ስነግራችሁ ማለት ነው። ፍቅር ቢኖረው እንደዚህ ያደርጋትም ነበረ? ፍቅር ያለው ሰው ወደ የሆነ ጥያቄ ጥያቄውን ያቀርባል። በጥያቄው መሰረት እንትን ይላል። እነሱ እንደዚህ አይደለም። በህይወቷ መጫወት ነው ደስ የሚለው እሱ። በጣም ነው እንትን የሚልባት፣ በጣም ነው የሚጫወትባት። ስለዚህ እኔ አሁንም እንደ እህትነት ምንሽ እምልሽ እምማክረሽ ከዚህ ህይወት ከዚህ ሰውዬ ህይወት ውጪ ከዚህ ሰውዬ ውጪ ነው የምለው። ሌላ ምንም አልልም። እኔ ምንም አለበለዚያ እድሜሽንም ሙሉ ነሽ የሚጨርሱ እሱ ሌላ ወጣት የሆነችውን እንትን ያለ ሌላ ወጣት የሆነችውን ያገባል። እሱ ወንድ ልጅ ነው፣ ችግር የለውም። ኖርማል ነው። የእሱ የእድሜው ነገር አያሳስብም። አንቺስ እሱን ስትከታይ ኑረሽ ነገ የሚሆነውን ታውቂዋለሽ። እኔ ለነግርሽ አይገባም ያለው ነገር እንደዛ ነው የምልሽ። እኔ እንደ እህትነቴ ነው የምመክርሽ፣ ይቅርብሽ። ከእሱ ጋር ያለው ነገር ይቅርብሽ ነው የምልሽ። ቤተሰብ ተናለ ሰዓት የተነስቶ ቢ ነው። አበረታቱኝ። ታኛ ቀዝቅዟ። ቪዲዮ ድሌት አድርጌያለሁ። አበረታቱኝ። አመሰግናለሁ። በሌላ ቪዲዮ እስከምመጣ መልካም ጊዜ፣ መልካም ምሽት።